ሰላምተና ይስጥልን የዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾቻችን በያላችሁበት ሰላምታችን ይደረሳችሁ። እንደያላችሁበት ሀገር ሰዓት አቆጣጠር እነሆ በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና ሁለተኛ መይሳው ካሳ ኮር የካራማራ ክፍለ ጦር በትላንትናው ዕለት የሰራቸው የሰራቸው ጅንን በአፍ የሚያስችኑ ጀብዳዎችና ወደ ሸንፋ ከተማ ድረስ በመግባት ከተማውን ተቆጣጥሮ እየዋለበት በርካታ የአርማ ብተና አባላትና ምራሮች ጭምር እርምጃ የተወሰደበት ከፍተኛውን ጀብዱ ፈጽመዋል። ታዲያም በቀጠናው ያለው አሁናዊ እንቅስቃሴ ምን ይመስላል በትላንትናው ዕለት ፋኖ የሰራው ጀብድስ የሚለውን ከካራማራ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ አርበኛ ክለመለስ ጋር ቆይታ እናደርጋለን። በዚህ ልዩ ዝግጅታችን በቀጠናው እየተካሄደ የሚገኘው የአጋሽ ታጋች ድራማ በአገዛዙ የተቀነባበረና አሁንም ቀጥሎ ያለ ስለመሆኑ አርበኛ ክለመለስ በዝርዝር ምላሽ የሚሰጥበት ጉዳይ ነው። ወደ አድማሽ ትምህርታቸዎች እኔ ወንዳለቢክስ ነኝ። ከጣዩ ዝግጅት በቀጥታ መስመራችን ላይ ከሚገኘው አርበኛ አክለ መለስ ጋር የሆናል። እስከ ፍጻሜው ድረስ በመቆየት ዝርዝሩ እንድታደምጡ በአክብሮት ጋብዝናቸዋል። ጤና ይስጥልን አርበኛ አክለ መለስ እንደምናለ። ከካራማራ ክፍለ ጦር በትላንትናው ዕለት እየተሰራም ጀብዱና በሽንፋ ከተማ የነበረ ኦፕሬሽን ምን ይመስላል? ህዝቡ አሁን ላይ የፋኖ ቁመናስ ምንድን ነው የሚለውን ዝርዝር መረጃ ለማሽ ተመልካቾቻችን እንድታደርስልን ነው በቀጥታ ስልክ መስመራችን ላይ የተገኘው፣ እጅግ አድርገን እናመሰግናለን። በቅድሚያ መረጃውን ማጋራት መጀመር ትችላለህ። አመሰግናለሁ የካራ ማራ ክፍለ ጦር ህዝብ ግንኙነት አርበኛ ቀለመለስ ነው የሚባለው። ትላንትና በቀን አስራ ስድስት ሁለተኛ ወር ሁለት ሺ አስራ ስምንት በተደረገው በሽንፋ ከተማ በተደረገው ውጊያ ካራማራ አማራ ክፍለ ጦር ሁለት ብርጌዶችን ይዛ ወደዛ ጥላት ሄዳ ነበረ። እዛ ላይ ስንገባ ያው ምሽጉ በደንብ የተጠናከረ ምሽግ ነው የነበረ። ምሽጉም አልበገረውም ፋኖ ሲጠናነቅ ነው ዋለ። እዛ የተገኘ ድል እንግዲህ እስካሁን በቁጥር ደረጃ ተቆጥሮ በእርግጠኝነት የደረሰን ምክትል ሻለቃ አዛዡ መሳፍንት የሚባል ለአስራ ሰባት ዓመት ያክል በመከላከያ ሰራዊት የሰራ ከዛ ወጥቶ ደግሞ አሁን አድማ ብተናን እየመራ ያለ አሁንም የወጣበትን ማህበረሰብ እየገደለ እያሸበረ የሚገኝ መሳፍንት የሚባል ከነ ሰላሳ አምስት ራሱን ወደማይቀረው ተሸኝቷል። ሰላሳ አምስት ራቱን ወደማይቀረው ተሸኝቷል። ቁስለኛ እስካሁን የደረሰን ሰላሳ ዘጠኝ ሰው የቆሰለ አራቱ ከአቅም በላይ ሆነው ወደ መተማ ሆስፒታል ሊሄዱ በርካታ ናቸው። አራቱን ግን በአስቸኳይ እንደሄዱ ነው። እንደውም እዛ ከደረሱ በኋላ አዳሩን ሁለቱ ሙተው እንዳደሩ ነው መረጃ እየተሰጠና ያለው። የፖሊስ ምክትል ኮማንደር የሚባልም አብሮ ሙቷል። ሁለት ትላልቅ አመራሮች እንግዲህ በትላንትና ውጊያ ያው ክደው እንደገቡ እግዚአብሔርም ተጨምሮበት ያው የካሉትን ማህበረሰብ ተሰናብተው ሂደዋል። እዛ ላይ የተደረገ አሁን ላይ እያደረጉት ያለ ግፍ ትላንትና እዛው ከምሽጉ ላይ ከብት ጧት ላይ ነበረ። ከጧቱ ሁለት ሰዓት እስከ ሰባት ሰዓት ነው የነበረው ውጊያው እረኞች እያለፉ ስለነበረ ከብትም ገለዋል። ሁለት ከብት ወድቆ ታይቷል። ከብት ገለዋል በርካታ እዛ አካባቢ እንግዲህ መተማ ወረዳ ሰሊጥ ነው አዝመራው ሰሊጥ በባህሪው የእናት ሞት አያስቀብርም ነው የሚባለው አሁን ፋኖን ካላጠፋን ልማት ማልማት አትችሉም በሚል በዛቻም ሆነ በአፈና በርካታ ሚንሻ መሳሪያውን ተገፎ ታስሮ ነው ያለ። ትናንትና ከሲንገባ እስረኛ ይዞ ወደ ጫካ ነው እየፈረጠጠ ሄደ። በርካታ መሳሪያም ወርዷን። አሁን ላይ ወጣቱን እያደረጉ ያሉት ደግሞ እሺ የሚለውን በማባበል መሳሪያ እንሸልማችኋለን፣ ሌላ መባ እንሰጣችኋለን እና ህዝቡን ክዳችሁ እኛ ጋር ተሰልፋችሁ ተዋጉ የሚል ማባበያ ይዞ ተሰልፏል። አይሆንም ያለውን ደግሞ በግዴታ ባፈና ለመያዝ በሁለቱም እያስጨነቁ ነው የሚገኙት። እስኪል ዛሬ ሞተር እንዳይገባ ተሽከርካሪው ወደዛ ወደ ሽንፋ ከተማ እንዳይገባ እየመቱ እያባረሩ ነው ያሉት። ህዝቡን እያሸበሩ ነው የሚገኙት በአሁኑ ሰዓት ላይ። ስለዚህ አገዛዙ እያደረገ እያደረሰ ያለውን ጫና አባብሶታል። በጣም ተባብሶ ቤተክርስቲያን ስ ቤተክርስቲያን ሄደው እንዳይ ስሙ ዛሬ ላይ እየተደረገ ያለው ቤተክርስቲያን የሃይማኖት አባቶች እንኳ ወደዛ ገብተው የሚፈልጉትን የጸሎት እንዳያደርሱ ክልከላ ተደርጎባቸው ነው እየተገኘ ያለው። ዘመቻ የተካሄደው በዚህ ልክ ነው። መልካም አርበኛ ከለመለስ እጅግ ጋር ነው የምናመሰግነው። ምናልባት በመሳሪያ ደረጃ የተገኘ ምርኮ ካለ እሱንም ገለጻ ብታደርጉልንና አሁናዊ የቀጠናው ሁኔታ ሽንፋና አካባቢ ምን ይመስላል የሚለውንም መረጃውን ትታክልልን። መልካም ያው እንግዲህ ምሽጉ በጣም የካናል ምሽግ፣ የቁም ምሽግ ስለነበረ መሳሪያ ማንሳት አልቻልንም። እኛ ግልጽ፣ ህዝቡ የሚያውቀውን ስራ ነው የምንሰራውም። ግልጽ መሳሪያ ይህን አነሳ ነው የምንለው ነገር የለም ግን በይፋ ተዝረክርኮ ወድቆ እያየ ነው። ያው ሁለት ልጅቃ ነው እነሱ ጣም ደው የነበረ በርካታ ስናይፈሮች አሉ። ከእነሱ ጋራ ተጨማሪ ህይወት እንዳይጠፋኸኛ ጥንቃቄ ለመውሰድ ያክል ያነሳ ነው መሳሪያ የለም ግን፣ ትናንትና ምሸቱን በካሮ ሲያጓጉዝ እንዳመሸነው ሬሳውን። አሁን ላይ ሽንፋና አካባቢው ከልማት ስራው ተቋርጦ ነው ያለው። በቃ አገዛዙ ያለበት አካባቢ አሁን ላይ ከልማቱ ተቋርጦ ሰሊጡን እንዳያጭድ እንዳያራግፍ ተጽዕኖ ተደርጎበት ነው ያለ። ስለዚህ እዛ አካባቢ ያለ ማህበረሰብ እንዲህ ውሎ እስከ መቼ እንደሚኖር ይሄ የራሱ ጥያቄ ነው የሚሆን። እንግዲህ ነፃ እናወጣለን ብለን ከአብራኩ ተነስተን ከጎኑ ተነስተን ተሰልፈን እያየን ነው። እንተዋወቃለን እስከ መቼ ተጨቁነን ቀንበሩን ለማውረድ ራሱ መፍገርገር እንዳለበትም ትላንትና ወረቀት በከተማው እየበተነ ነው የዋልነው። እዛው ላይ እሱን ወረቀቱም ተበትኖ የህዝብ ጥሪም እንዳለበት ሲያውቅ አገዛዙ በጣም እጅግ ተወናጭፎ ነው ያለ። ወገቡ እንደተመታባ ወዲያና ወዲህ እየተወናጨ ነው ያለ። ማህበረሰቡ የተጠናከረ መረጃም እየሰጠ ነው። በዚህ ልክ ነው ያለ። ሌላም በዚህ በሽንፋ አጎራባች ቀበሌ ዳስጉንዶ የሚባል ቀበሌ አለ። ከአሁን በፊት የቅማንት ጽንፈኞች መቶ ሰላሳ ቁም ይዘውደው ሁለት ሰው ገለው ይዘውደው ነበረ። እሱ ሲመለስ በሀገር ሽማግሌ በሃይማኖት አባት አንድ ከብት በአስራ ስምንት ሺ ሂሳብ ወደ ሁለት ሚሊየን አምስት መቶ አርባ ሺ ሁለት እረኞች መቶ መቶ ሺ ብር ተጨምሮበት ወደ ሁለት ሚሊዮን ብትሰራው ሂሳቡን ታገኘዋለ። ሁለት ሚሊየን አምስት መቶ አርባ ሺ ተከፍሎ መጣ። ትላንትና ደግሞ መጥተው አንድ ግለሰብ በአራት ጥይት ደብድበው ሁለት ሰው አግተው ሀያ ቁም ይዘው ሂደዋል። ከአሁን በፊት ሰባት ሰው አግተው በአምስት መቶ ሺ ብር ሶስት ሚሊዮን አምስት መቶ ሺ ጠይቀዋል። እስካሁን ከወዳጅ ዘመዶቻቸው ወይም ከወላጆቻቸው አልተደበለቁም። ዳስ ጉንዶ አካባቢ ትላንትና ወደኛ የሚደግፉ ሚኒሻዎች ለመታገል ቢያደረጉ እንኳን ያገዛዙ ቁጥረኞች በዲሽቃ ጭምር በቃ ሼሪንግ ነው የሚሰሩት። ይህ ተዘርፎ የሚሄድ ከብት፣ ይህ ሰው ታግቶ የሚወጣው ብር ከመንግስት አሁን በጀትም ስላጠረው በዚህ ልክ ነው በጀቱን እያስገደ ያለው። ሼሪንግ ነው አጋች ብሎ የቅማንት ጽንፈኞችን ያዘጋጃቸው ራሱ አገዛዙም ስለሆነ ሁለት መንገድ ነው። እንግዲህ አገዛዙ ስለቱ አራት አምስት ነው። ይህን ህዝብ እያስበላ የአማራን ህዝብ እያደረሰበት ያለው ስቃይ ሲፈልግ የሃይማኖት አባት አግተው እንዲገሉ ያደርጋል። ማህበረሰላችን ከአሁን በፊት ተንትነነዋል። አሁን እያደረገ ያለው የአርሶ አደሩን የአማራውን ከብት አንጥቶ ሰው አግቶ ተደራድሮ ለነሱ ክብርና ሽፋን ሰጥቶ ያው የአማራውን ከብት ሽጦ አግቶ መልሶ ለአድማ በትኑ ነው ደሞዝ እየከፈለ ያለው በሰላም ተንቀሳቅሶ የሚፈልገውን ማግኘት ስላልቻለ ማህበረሰባችን በዚህ ልክ እየተሰቃየና እየቆሰለ ይገኛል። መልካም ታዲያ ምንድን ነው ማድረግ የሚቻለው? የእናንተ ዝግጁነት ይሄንን ነገር ለማስቀረት ከማህበረሰቡ ጋር በመተባበር የመጨረሻ ግብዓተ መሬቱን ለመፈጸም የአገዛዙ ማይል ቁርጠኝነታችሁ ምን ይመስላል? የሰራዊታችሁ የግዳጅ አፈጻጸም በዚሁ አጋጣሚ እንደ ካራ አማራ ክፍለ ጦር ያለው ሁኔታ ምን ይመስላል የሚለውን አርበኛ ከለ ተጨማሪ አሳብ ታክለን። መልካም እንደ ካራ አማራ ክፍለ ጦር አሁን ዝግጅታችንን ጨርሰናል የህዝባችንን ስቃይና መከራ ለአንዴና ለመጨረሻ ታግለን ነጻ ለማውጣት የነጻ ጮራ እንዲሞቅ ለማድረግ ቆርጠን ተነስተን ያለ ነው። ያ ማለት እንግዲህ በቅርቡ ሰራዊት አስመርቀን ግዳጅ የጀመርነበትም በዛ ልክ ነው። አሁን ማህበረሰቡ ራሱ ይሄ እንግዲህ አማራ ሲባል እንግዲህ ታጥቆ ወጥቶ አሁን እየታገለ ያለው ብቻ አይደለም። እዛ ያለውም ልጆቹን ይህን ሸክም ለማውረድ ሊያንዴና ለመጨረሻ ይሄን የአረጀ ያፈጀ የተንገዛገዘ ስርዓት የተንሸዋረረ ለሃይማኖት ክብር የሌለው ለደካማ ክብር የሌለው ለመጫ ለነፍሰጡሮች ክብር የሌለው የሞተ ስርዓት ለመጣል ከነሱም መነሳት እንዳለባቸው እየተግባባን ነው፣ እየተደዋወልን ነው። ለምለም ተራራ አጋማ የሚባል ሙስሊም አባቶች የመጀመሪያ አንዳንድ አፈጮሌዎች አንድ ዘውረዋቸው ነበር። ሲያዩት እየታገቱ እየከፈሉ እየሞቱ ሲያዩት አሁን ላይ ለፋኖ ሆኖ ትክክለኛ የኢትዮጵያን ራይ ማብሰር ያለበት በሚል እኛ ጋር እየተደዋወሉ እና ጫካ ላይ ተገናኝተን ያው ስማቸውን መጥቀስ አልፈለጉም። ያው ተከታትሎ ደግሞ ጫና እንዳያደርስባቸው ጫካ ላይ ተገናኝተው ወጣቱን እና የታጠቀውን መሳሪያ ይዞ እንደሚታገልም በህዝቡ ዘንድ እየተነጋገርን ነው። ለአንዴና ለመጨረሻ ከጎናችን እንደሚሆኑም ተነጋግረናል። አሁን ላይ ምንም ችግር የለውም። አሁን መልእክትም እያስተላለፍን ነው። ትናንት ያዋል ዋል ነው የድሮን ጥቃት ነው። አሁን በመሬት አልሆን ሲል በየሽርንቁላው በየጉራንጉሩ እየተመታ እየወደቀ ሲቀር አሁን አጠናክሮ ያለው ድሮን ነው። በድሮን የተጠራቀመ ከብት አርሶ አደር ሁሉ እየጨፈጨፈ ነው። ይህም ሁሉ ጥንቃቄ እንዲደረግ በየቤተ ክርስቲያኑና በየ ሰንበቴው አሁን በኢትዮጵያ በዓል ጽጌ የሚባል በየሳምንቱ ወደ ወድ የሚጠጣለ እስኪ በዛ ድረስ እየገባን ከዛ ስር ሆኖ ቶለጣቶ መበተን እንዳለበት ሁሉ እየሰራ ነው የምንገኘው ሰራዊታችን ሁሉ ዝግጅቱን ጨርሷል። ከአጋር የፋኖ አመራሮች ጋር ሆነን ወደፊት እንደምንገሰግስ ነው እምነታችን። በዚህ ልክ ነው። መልካም የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ሁለተኛ መይሳው ካሳ ኮር የካራማራ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ አርበኛ ክል መለስ በቀጠናው በትላንትናው ዕለት ያደረጋችሁትን አውደ ውጊያ እና ሊወሰዱ የሚገባቸው የጥንቃቄ መረጃዎች እንዲሁም የሰራዊቱ ዝግጁነት እና አሁናዊ ሁኔታም እንደምስል አጋራ መረጃ እጅግ አድርገን እናመሰግናለን። በሌላም ጊዜ በዚሁ አዳዲስና ወቅታዊ መረጃዎች ሲኖሩ ከአለም አቀፍ ፋኖ ሚዲያ ጋር ቆይታ እንደምታደርግ ተስፋ እናደርጋለን። ባላችሁበት ብልግ ጥማችሁ መልካም ጊዜ ተመኘን ብቼ መልካም ትብብራችሁ፣ አይለን በድል እንገናኝ።